ሰላም ጤና ይስጥልኝ። ዶክተር ዓለም ነኝ። የሚያውቁት ሰው ወይም ምናልባት እርሶ ከወትሮ የበለጠ ጥርስ ሲያወጡ አስተውሎ ይሆናል። እንደውም አንዳንድ ሰዎች ካለ ድርብ ጥርሳቸው መልካቸውን ማሰብ ራሱ ሲከብድ ይስተዋላል። እንደ ዕድል ሆኖ ድርብ ጥርስ ለአንዳንድ ሰዎች ጥሩ የሚባል መልክ ሲያላብሳቸው፣ ለአንዳንዶቹ ደግሞ የጭንቀታቸው መነሻ ሲሆን ይስተዋላል። ድርብ ጥርስ በህክምና ስሙ ሃይፐርዶንቲያ ወይም ሱፐርኒሜራሪቲስ ተብሎ ይጠራል። ድርብ ጥርስ የሚባለው የሰው ልጅ በተለምዶ ከሚያበቅለው ቋሚ 32 ጥርሶች በላይ የሚፈጠሩ ተጨማሪ ጥርሶች ማለት ነው። እነዚህ ድርብ ጥርሶች በማንኛውም ማለትም በላይኛውም ወይም በታችኛው መንጋጋ ላይ ሊታዩ ቢችሉም በአብዛኛው የሚገኙት በላይኛው መንጋጋ የፊት ጥርሶች መካከል ሲሆን ሜሲዮደንስ በመባል ይታወቃሉ። ይህ የድርብ ጥርስ መብቀል ለአንዳንድ ሰዎች ጥሩ የሚባል መልክም ቢጨምርም፣ አንዳንድ ጊዜ ግን ለተለያዩ የጥርስ ችግሮች ሲያጋልጥ ይስተዋላል። ከእነዚህም ውስጥ ለምሳሌ ቋሚ መደበኛ የሆኑ ጥርሶች እንዳይበቅሉ መከልከል፣ የጥርስ ስር መመናመር፣ እንዲሁም የድድ በሽታና ኢንፌክሽን ለመሳሰሉት ከጥርስ ጋር ለተያዙ ለተለያዩ

በዚህ ቪዲዮ ድርብ ጥርስ እንዲከሰት የሚያደርጉ ዋና ዋና ምክንያቶችን እንመለከታለን። ከዚህ በተጨማሪ በድርብ ጥርስ ምክንያት ሊከሰቱ የሚችሉ ተያያዥ የጤና ችግሮችን እንመለከታለን። በመጨረሻም ለድርብ ጥርስ ተብለው የሚደረጉ የህክምና አማራጮችን እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እንደተለመደው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ከድርብ ጥርስ ጋር ያጋጠሙትን ጉዳይ በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ ለማድረግ የቤተሰቦቻችን አንዱ አካል ይሆኑ። አዳዲስ ጠቃሚና ጤናነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። መልካም ቆይታ። ድርብ ጥርስ ተብሎ የሚጠራው የሰው ልጅ በተለምዶ ከሚያበቅላቸው ቋሚ ከጥርስ ቁጥር በላይ ተጨማሪ የጥርሶች መብቀል ማለት ነው። ይህን ሁኔታ ሳይንሱ ሃይፐርዶንቲያ በማለት ይጠራዋል። ከዚህ በተቃራኒ ደግሞ የጥርሶች እንደሚፈለገው መጠን ያለመብቀል ወይም ዘርዛራ ጥርስ የመሆን ችግር ደግሞ ሃይፖዶንቲያ በመባል ይታወቃል። እነዚህ ሁለት ተቃራኒ ሁኔታዎች ለአንዳንዱ ሰው የጥርስ መብዛት ሲያስቸግረው፣ ለአንዳንዱ ሰው ደግሞ በቂ የሆነ ጥርስ ባለመብቀሉ ምክንያት ክፍት ክፍት ቦታዎች እንዲፈጠሩ ምክንያት ይሆናል። በዚህ ቪዲዮ በዋነኝነት የድርብ ጥርስ ችግር ወይም የሃይፐርዶንቲያ የሚባለውን በሰፊው እንመለከታለን። በመጀመሪያ ድርብ ጥርስ እንዲፈጠር የሚያደርጉ ዋና ዋና ምክንያቶችን ስንመለከት የመጀመሪያው የዘረመል ምክንያቶች ወይም ጄኔቲክ ፋክተር ነው። አንድ ሰው በቤተሰብ ታሪክ ውስጥ ድርብ ጥርስ የነበረው ካለ እሱም ድርብ ጥርስ የማውጣት እድሉ ከፍ ያለ ሊሆን ይችላል። ይህ የድርብ ጥርስ ሁኔታ በዘር ውርርስ የመተላለፉ እድል ከፍ ያለ ነው። በተለይ እናት ወይም አባት ካለባቸው የሚወልዱት ልጅ ላይ ድርብ ጥርስ የመፈጠሩ እድል ሰፋ ያለ ነው። ሁለተኛው የድርብ ጥርስ መፈጠር መንስኤ የሚሆነው ከተወሰኑ የጤና ችግሮች ሲንድረም ጋር ተያይዞ መምጣት ነው። በተለይ ከዘረመል ሲንድረም ወይም የአንዳንድ የጤና ሁኔታዎች አካል ሆኖ ሊታዩ ይችላሉ። ከነዚህም የድርብ ጥርስ እንዲከሰት ከሚያደርጉ የጤና ችግሮች ውስጥ ለምሳሌ የመጀመሪያው ክሊዶክሪኒያል ዲስፕሌዥያ የሚባለው በአጥንትና በጥርስ እድገት ላይ ተጽዕኖ የሚያሳድር የዘረመል ወይም የጄኔቲክ ችግር ነው። ይህ አይነቱ የጤና ችግር ብዙ ጊዜ ድርብ ጥርሶች እንዲፈጠሩ ምክንያት ይሆናል። ሁለተኛው ጋርድነር ሲንድሮም የሚባለው ሲሆን ይህም የአንጀት አፒና የአጥንትና የጥርስ ህብጠቶች የሚያጠቃልል ህመም ሲሆን በተለይ ድርብ ጥርሶች እንዲፈጠሩ ዋነኛው ምክንያት ይሆናል። ሶስተኛው ድርብ ጥርስ እንዲከሰት ምክንያት የሚሆነው የሲንድሮም አይነት የከንፈር መሰንጠቅ ወይም የላንቃ የመሰንጠቅ ችግር ነው። እንደዚህ አይነቱ ችግር የተከሰተባቸው ሰዎች ድርብ ጥርስ የመከሰቱ እድል ሊጨምርባቸው ይችላል። ሌሎች ተመሳሳይ ድርብ ጥርስ እንዲፈጠር ምክንያት የሚሆኑ የሲንድረም አይነቶች ያሉ ሲሆን ከእነዚህም ውስጥ ዳውን ሲንድረም፣ ሄለርስ ዳንሎስ ሲንድረም፣ ፌብሪ ዲዚስ የመሳሰሉ ችግሮች በቀጥታም ይሁን በተዘዋዋሪ ለድርብ ጥርስ ችግር የሚያጋለጡ ናቸው። ማስተዋልም ያስፈልገው የድርብ ጥርስ የሚያስከትሉት ከላይ የጠቀስናቸው የህመም ሁኔታዎች ብቻ አይደሉም። የድርብ ጥርስም ሲያጋጥም በቀጥታ ከነዚህ የጤና ችግሮች ጋር ይያያዛል ማለትም አይደለም። ከነዚህ የጤና ችግሮች ውጭም የድርብ ጥርስም ሊከሰት ይችላል። ሶስተኛው የድርብ ጥርስ መፈጠር መንስኤ የሚሆነው የጥርስ መብቀያ ክፍል በሚያደርገው ከፍተኛ እንቅስቃሴ ወይም ሃይፐር አክቲቪቲ ኦፍ ዘ ዴንታል ላሚና ነው። ጥርሶች የሚያድጉት ዴንታላሚና ከሚባለው ከጥርስ መብቂያ ክፍል ነው። ይህ የጥርስ መብቂያ ክፍል ከመጠን በላይ ንቁ የሚሆን ከሆነ ከመደበኛው ጥርስ በተጨማሪ የጥርስ መብቂያ አካሎች ወይም ቱዝ በድስ እንዲፈጠሩ ያደርጋል። በዚህም ምክንያት ድርብ ጥርሶች እንዲፈጠሩ መንስኤ ይሆናል። ይህ አይነቱ የድርብ ጥርስ የመብቂያ መንስኤ በአሁኑ ጊዜ በጣም ተቀባይነት ካላቸው የድርብ ጥርስ መንስኤዎች ውስጥ አንዱ ነው። አራተኛው የድርብ ጥርስ መፈጠር መንስኤ የሚሆነው የጥርስ መብቂያ ክፍል መከፈል ነው። ይህም ማለት አንድ ነጠላ የጥርስ መብቂያ ክፍል በሁለት ተከፍሎ ሁለት ጥርሶችን፣ አንዱ መደበኛ፣ ሌላው ደግሞ ድርብ ጥርስ ሊፈጥር ይችላል። ይህ የትውዝ በድ ለሁለት መከፈል ሁለት ጥርሶች በተመሳሳይ ቦታ ላይ እንዲበቅሉ ምክንያት ይሆናል። ይህም እንደ ቅድሙ ሁሉ ተቀባይነት ካላቸው መንስኤዎች ውስጥ ይመደባል። አምስተኛው የኢንቫይሮንሜንታል ፋክተርስ ወይም የአካባቢያዊ ተጽዕኖዎች ናቸው። ይህም ማለት ለምሳሌ በእርግዝና ወቅት እንደ ጨረር መጋለጥ ወይም ራዲየሽን ኤክስፖዠር ያሉ ሁኔታዎች በጽንስ የጥርስ እድገት ላይ ተጽዕኖ በማድረግ ድርብ ጥርስ እንዲፈጠር መንስ ይሆናሉ። ነገር ግን ይህ አይነቱ ሁኔታ ብዙውን ጊዜ ተለመደ አይደለም። ብዙውን ጊዜ ድርብ ጥርስ እንዲፈጠር የሚያደርጉ መንስዎች ሙሉ ለሙሉ ግልጽ ባይሆኑም፣ አብዛኛውን ጊዜ ህክምናው የሚደግፋቸው የድርብ ጥርስ መንስ አይነቶች ከላይ የተመለከትናቸው አምስቱ ሀሳቦች ናቸው። ይህ ቪዲዮ እየጠቀሙት እንደሆነ ተስፋ አደርጋለሁ። ይህንን ቪዲዮ ላይክ በማድረግ ድጋፎን ይግለጹልን። እርሶም ከድርብ ጥርስ ሁኔታ ጋር ያጋጠሙትን መልካምም ሆነ የሚያስከፉ ጉዳዮችን በኮመንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚና ጤና ነክ ቪዲዮ ስንለቅ ወዲያውኑ እንዲደርሶ የደወል ምልክቷን ይጫኑ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዚህ በመቀጠል የድርብ ጥርስ ሁኔታ ሊያስከትላቸው የሚችሉ ተያያዥ የጤና ጉዳቶችን ስንመለከት የመጀመሪያው ቋሚ ጥርሶች እንዳይበቅሉ መከልከል ነው። ብዙውን ጊዜ ድርብ ጥርሶች ቋሚ ጥርሶች ወደ ትክክለኛው ቦታቸው እንዳይበቅሉ እንቅፋት ሊሆኑ ይችላሉ። ይህ ደግሞ የቋሚ ጥርሶች በአጥንት ውስጥ ተቀብሮ እንዲቆዩ ወይም ኢምፓክሽን እንዲፈጠር ምክንያት ይሆናሉ። አንዳንድ ጊዜ ደግሞ እነዚህ ድርብ ጥርሶች ቋሚ ጥርሶች በተሳሳተ አቅጣጫ እንዲያድጉ ምክንያቶች ሊሆኑ ይችላሉ። ሁለተኛው ድርብ ጥርስ ሊያስከትለው የሚችለው ጉዳት የጥርስ መገለባበጥ ወይም ጥምዝምዝነት እንዲከሰት ምክንያት ይሆናል። በአፍ ውስጥ የተፈጠረው ድርብ ጥርስ መደበኛ ጥርሶች እንዲገለባበጡ፣ እንዲጣመሙ ወይም እንዲጠባበቁ ክራውዲንግ ሊያደርግ ይችላል። ይህ ደግሞ ማኘክን፣ ንግግርንና የአፍ ንጽህናን ሊጎዳ ይችላል። ሶስተኛው የጥርስ መመናመን ሩት ሪሶርፕሽን እንዲፈጠር ምክንያት ይሆናል። የተፈጠረው ድርብ ጥርስ ከመደበኛው ጥርስ ስር ጋር በመጋፋት የመደበኛው ጥርስ ስር እንዲመናመን ወይም ሩት ሪሶርፕሽን እንዲፈጠር ያደርጋል። ይሄ ሁኔታ ደግሞ መደበኛና በቋሚነት መብቀል የነበረባቸው ትክክለኞቹ ጥርሶች እንዳይበቅሉ ምክንያት ይሆናል። ስለዚህ ድርብ ጥርሶች አንዳንድ ጊዜ ቋሚ መደበኛ ጥርሶች እንዳይበቅሉ ያስተጓጉላሉ። አራተኛው ድርብ ጥርስ ሊያስከትለው የሚችለው ጉዳት የድድ በሽታና ኢንፌክሽን እንዲፈጠር ምክንያት ይሆናል። በተለይ የተጣበቁ ወይም በተሳሳተ ቦታ የበቀሉ ጥርሶች የአፍ ንጽህና ለመጠበቅ አስቸጋሪ ያደርጋሉ። እነዚህ የተጣበቁ ወይም በተሳሳተ ቦታ የበቀሉ ድርብ ጥርሶች ለምግብ ክምችት፣ ለጥርስ መበስበስ እና ለድድ በሽታ ተጋላጭነትን ይጨምራሉ። አምስተኛው የንግግር ተጽዕኖ መፍጠር ነው። በተለይ ብዙውን ጊዜ በፊት ጥርሶች መካከል የሚፈጠሩ ድርብ ጥርሶች የንግግርን ግልጽነት ለምሳሌ ስ እና ዝ የመሳሰሉ ድምጾች በመደበኛ ሁኔታ እንዳይወጡ ሊያደርግ ይችላል። ድርብ ጥርሶች ከነዚህ አሁን ከጠቀስናቸው ከጥርስ ጤና ጋር የተያያዙ ጉዳቶች ብቻ ሳይሆኑ አንዳንድ ጊዜ ለሥነ ልቦናዊ ጫናዎች መንስኤዎች ሲሆኑ ይስተዋላል። በተለይ ከሚያጋጥሙት የድርብ ጥርሶች ቦታዎች ውስጥ የፊት ጥርሶች አካባቢ የሚታይ ድርብ ጥርስ የፈገግታን ውበት ሊያበላሽና በራስ መተማመንን ሊቀንስ ይችላል። በዚህም ምክንያት መጨነቅ፣ ራስን ከሰዎች ማግለል እና እይታን መፍራት ለመሳሰሉት ለሥነ ልቦናዊ ጫናዎች ሲያጋልጥ ይስተዋላል። በዚህ ችግር ላይ ያለ ሰው መጨነቅ ሳይሆን የሚገባው አስፈላጊውን መፍትሄዎችን መውሰድ ነው የሚያስፈልገው። ለድርብ ጥርስ ችግር የሚደረጉ የተለያዩ አይነት የህክምና አማራጮች ያሉ ሲሆን ከዚህ በመቀጠል እንመለከታቸዋለን። ለድርብ ጥርስ የሚደረገው ህክምና የሚወሰነው በብዙ ነገሮች ላይ ሲሆን ከእነዚህም ውስጥ የድርብ ጥርሱ ቦታ፣ ቅርጽ፣ ድርብ ጥርሱ በሚያመጣው ችግር እና በታካሚው ዕድሜ ላይ ተመስርቶ ስለሚደረግ አንዱ ከአንዱ ሰው የሚደረገው ህክምና ሊለያይ ይችላል። የመጀመሪያው ህክምና ድርብ ጥርስን ማውጣት ወይም ኤክስትራክሽን ነው። ይህ በጣም የተለመደው የህክምና አማራጭ ሲሆን ድርብ ጥርሱን በቀዶ ጥገና ማስወገድ ማለት ነው። ይህ አይነቱ የህክምና አማራጭ የሚመረጥባቸው ጊዜዎች ያሉ ሲሆን ለምሳሌ የቋሚ ጥርሶች እንዳይበቅሉ ሲከለክል፣ የጥርስ መገለባበጥ ወይም ጥምዝምዝነት ሲከሰት፣ የጥርስ ስር መመናመን ሲያመጣ ህመምና ምቾት ማጣት ሲፈጠር፣ የውበት ስጋት በሚሆንበት ሰዓት፣ በመሳሰሉት ጊዜ ላይ ድርብ ጥርሱን ሙሉ ለሙሉ በቀዶ ጥገና ማስወጣት ይቻላል። ሁለተኛው የኦርቶዶንቲክ ህክምና ነው። ይህ የጥርስን አቀማመጥ የሚያስተካክል ህክምና ሲሆን ብዙውን ጊዜ የሚከናወነው ድርብ ጥርሱ በቀዶ ጥገና ከወጣ በኋላ ነው። ይህ አይነቱ የህክምና ከሚመረጥባቸው ሁኔታዎች ውስጥ ድርብ ጥርሱ ከተወገደ በኋላ የተጣመሙ ወይም የተሳሳቱ ቋሚ ጥርሶችን ለማስተካከል፣ በድርብ ጥርሱ ምክንያት በመደበኛ ጥርሶች መካከል ክፍተት ሲፈጠር ያልበቀሉ ቋሚ ጥርሶች ወደ ትክክለኛው ቦታ ለማምጣት ለመሳሰሉት ሁኔታዎች ይህ የኦርቶዶንቲክ ህክምና አማራጭ ጥቅም ላይ ይውላል። ሌላኛው ድርብ ጥርሱ በቀዶ ጥገና ህክምና ከወጣ በኋላ የሚደረገው የህክምና አማራጭ ድርብ ጥርሱ በመኖሩ ምክንያት ተከስተው የነበሩ የጥርስ መበስበስ ወይም የድድ በሽታዎችን የማከም ሥራ ነው። ሌላው በድርብ ጥርሱ ዙሪያ የተፈጠሩ ሳይስት ወይም እብጠት ካለ የማከም ሥራ፣ በመጨረሻም በድርብ ጥርሱ አማካኝነት የተፈጠረ የንግግር ተጽዕኖ ካለ እሱን ለማከም ስፒች ቴራፒ ሊደረግ ይችላል። ይህ የድርብ ጥርስ ችግር ሁሉንም የህብረተሰብ ክፍል ሊያጋጥም የሚችል ችግር ስለሆነ በዚህ ችግር ውስጥ ያላችሁ ሰዎች ተገቢውን የህክምና ክትትል ማድረግ ነው እንጂ የጭንቀትና በራስ መተማመን ማጣት ስሜት ውስጥ መገኘት የለባችሁም። ይህ የድርብ ጥርስ ሁኔታ ጥሩ የሚባል ፈገግታና መልክም የሚጨምርላችሁም። ሰዎች በየጊዜው የጤና ክትትል በማድረግ ከድርብ ጥርሱ ጋር ተያይዘው ሊመጡ የሚችሉ የጥርስ ጤና ችግሮችን በቅድሚያ መከላከል አስፈላጊ ነው። ይህ ቪዲዮ እንደጠቀሙት እርግጠኛ ነኝ። ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ከድርብ ጥርስ ጋር በተገናኘ ያጋጠሙትን ጉዳይ በኮሜንት መስጫ ውስጥ ያጋሩን። ለዚህ ቻናል አዲስ የሆናችሁ ተመልካቾች ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ ጠቃሚና ጤናነክ ቪዲዮዎችን ስንለቅ ወዲያው እንዲደርሶ የደወል ምልክቷን ይጫኑ። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩኝ።